ዝናና ሞገስ ተፋጠጡ። ነገር ግን ሞገስ መሳሪያ ስለያዘ አምልጦታ አለ። ዝናና እንግዲህ ማህሌት አሁንም አልተሳካላቸውም። በስተመጨረሻም እንግዲህ ሞገስ መኪና ውስጥ ገብቶ አምልጦታል። ለጊዜው ከሉላጋ ተለይቶ ቢሆንም ከዝና አምልጦታ አለ። ደስ የሚል ነገር ደግሞ እየመጣ ነው። እነ ብሩክ ቤት እንግዲህ ቅድስት እና ብሩክ ፍቅር ፍቅር እያጫወታቸው ነው። በጣም ደስ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድና የተከበራችሁ ድቤ ሰዎች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላሂ ረቢል አለሚን። በያላችሁ ሰላማችሁ ብዝት በላቸው። አዲስ ከሆናችሁ ሰብስክራይብ ሽር እያደረጋችሁ ቤተሰብ ሆኑ። እንግዲህ ባለፈው ሞገስ ወቶ ወጥቶ ነበር እና ከአሁን በኋላ ፊት ለፊት እንደሚጋፈጥም ለሉላ እየነገራት ነበር። ያው እንግዲህ የብሩክን መሳሪያ ስለያዘ አሁን ላይ የሚፈራው ነገር የለም። ብሩክም እንግዲህ በደስታ ምሳሌ ምድና በጣም ደስታ እየተጎናጸፉ ነው ያሉት። ለጊዜው ብሩክን እንግዲህ አላገኝም ብሎ ነበር ሞገስ ማለት ነው። ምሳሌን ዳታና ብሩክ ሞገስ ሊያገኙት በሄዱበት ሰዓት ነው እንግዲህ ተከታተለው ሞገስ ሊያገኙ የቻለው ዝና ማለት ነው። ነገር ግን መሀሌት ጋር ነበርና ምንም ያክል ሰው ቢያስቀምጡም ሞገስ መሳሪያ ይዙ በመሳሪያው አስፈራቶ አምርጧቸዋል ማለት ነው። ካመለጠም በኋላ ለብዙ ሰዓት እየተከታተለው ነበር ማለት ነው። ከዚያም በኋላ እንግዲህ መኪና ይዞ አሽሮበታል፣ አምርጦታል ማለት ነው። በጣም ተናደረ ዝና ማለት ደግሞ በቃ ከመኝ ቤት ሄዳለሁ ብላ ቤት ስትሄድ አትጅም እኮ አንቺ ስራ ነበር እያላት እየታሉ ነበር። እሷም ደግሞ ኤፍራታኔ ስትላት ተታው ሄደች ማለት ነው። ተስፋ አልቆረጠች አሁን ድረስ። ምክንያቱም ዝናኔ ራሴ ያደርጋለሁ እያለ ትግል ላይ ናት። እሱ ግን ምንም በዛ በኩል አይፈልጋትም። ትሞታለህ፣ መሳሪያ ይዟል እሱ ተደራጅቶ ነው የመጣው፣ እያለችው ነበር። ሉላን እኮ ነው የያዘ ሉላን ካላገኘ ደግሞ ትያለ ነበር ዝና ማለት ነው። እናም እንግዲህ ያው እሷ ዝናን ለማሸነፍና ወደ ራሷ ለማድረግ እየጣረች ነው። ምክንያቱም ሉላ እንዳትገኝ ወይም ደግሞ ዝናና ሉላ እንዳይገናኙ ትፈልጋለች ማለት ነው። እንትና ማህሌት ማህሌት እንግዲህ በእሷ መንገድ ምንም ሊመቻት አልቻለም። ዝና ለራሷ በዋዛ ለማድረግ አልቻለችም። ነገር ግን ዝና ደግሞ ሲጠባበቅ እዛው ቆይቷል። የቀጠረቻቸውን ሰዎችም እንደከዷት እና ትተውት እንደሄዱ ደውሎ እየነገራት ነበር ማለት ነው። እዚህ መሀል እንግዲህ ብሩክ እና ቅድስት ጋር የተፈጠረው ነገር በጣም ደስ ይላለ። ቅድስት እንግዲህ ከአሁን በኋላ ወደ ሀገሬ ሸኘኝ መውለድ ለትዳር መመስረት መውለድ እንፈልጋለሁ እያለች ነበር ማለት ነው። እንግዲህ ቅድስት ብሩክን ትወደዋለች። እንዲሁም ምሳሌ እናቴ ሆኔልኝ እናቴ ብዬ ጥራሽ እያለቻት ነበር እና ወደ ውጭ ሀገር ስታይ ስትማለች እናቴ ብለሽ ትጠርኛለሽ ብላት ነበር ማለት ነው። ያንንም እንግዲህ አሁን በተግባር ልታሳያት ታዛር እያለች ነው ማለት ነው እንግዲህ ቅድስት ምንድን ነው እየተጠቀመችው ከአሁን በኋላ ወደ ሀገር የሚሄድ አለብኝ ትዳር መስራት አለብኝ ሕይወትን የራሴ መምራት አለብኝ ብላ ነበር ያቀረበችው ጥያቄ ማለት ነው። እርግጠኛ ነሽ ግን ለኬጅ ነው ወይ ብዶ ሲላት ያው እንደማትፈልግም መህድ እንደማትፈልግም የትግ ደረጃ ላይ ስትነግረው፣ ነገር ግን እሱ በጣም ነበር ስ አሁን ሄድ ያለው ያለሁ ስትለ የደነገጠው ማለት ነው። ከዚያ እንግዲህ ከመኝታ ክላስ አንጠፊልኝ ብሏት ከገባች በኋላ እሱም እያሰበ ነበር ሄድ ያለችው ጊዜ ወደ ሃሳብ ገባ ማለት ነው። እንዲሁም ደግሞ አምሮብሻል ሲላት ዛሬ ስላየኸኝ እንጂ ሁሉ ጊዜም እኮ ስለማታየ ነው እያለችው ነበርና እንግዲህ ከመኝታ ቤት ከገባች በኋላ ድንገት መጥቶ ብሩክ ቢፈራም ደግሞ ግን ያናግራት ሞክረዋል ማለት ነው። ያውን ቅድስ በፌል ተወደዋለች በጣም ፈርታ ነው እንጂ ማለት ነው። እሱም ደግሞ እንግዲህ አንድ ላይ ቁጭ ብለው እያወሩ እያለ ጥያቄ እያቀረበላት ነበር። የምትወጂው ሰው ስላለ መሄድ ትቼያለሽ እያላት ነበር። አይ የለም ነበር ያችው። እስከዛሬ እየዋሸሽ ነው እንዴ ሲላል አይ ያልዋሽም ግን የለም ነበር ያለችው፣ ማለት ነው። የምትወደው እንግዲህ ራሱን ብሮክ ነው ማለት ነው። ከዚያም በኋላ እንግዲህ ቁጭ ብለው ሲያወሩ ስለዚህ ነገር ምሳሌ ብቅ ምላባቸው ደንግጣቸዋለች። ነገር ግን ምሳሌ ደግሞ ይሄን ነገር ስለምትፈልግ በሯን ቆልፋ ሄዳለኝ። ዳታም ደግሞ አንዳንድ ነገር ስለምትላት እናቷ እንደምትሆን እና ወንድም የለኝም ስትል ወንድም ብሩክ ወንድን ይሻል እያለቻት ነበር ማለት ነው። አንድ ላይ ናቸው ስታ እንዲሁም ዳታ እንግዲህ በጣም ደስ ይላል እያለቻት ነበር ማለት ነው። ብሩክና እንግዲህ እቅድስት ወደ ፍቅር ዞሯል ማለት ነው። ሁኔታቸው በጣም ደስ ይላል። ሰርጋቸውን እንጠብቃለን። ማህሌት እንግዲህ ባሏንም ተወረሰ ይሄንን ያለችው ንብረትም እንግዲህ ምሳሌ ነው። እንግዲህ ታከመች፣ በጣም ደስ ይላል። ብሮክ እንግዲህ ቅድስትን አግብቶ ደሞ ስታይና ሰማ ጸጉራን ትናጫለች ማለት ነው። ማህሌት እንግዲህ ዝናን መቼም አታደርገውም። ያው መጨረሻ ተስፋ ሲቆርጥ እንግዲህ ይሄድላት እንደው እንጂ ተስፋ እስከሚቆርጥ ግን በዋዛጅዋ ተጨምረው ሞገስና ብሏም እንግዲህ ተለይተዋል ግን ታብሩክ ከሆነው እንደሚያሸንፉታል ሞገስ እንግዲህ ብሩክን ያው አልቀረበውም ነበር። ነገር ግን ይህ ነገር በአንድና መጨረሻ ጊዜ ማብቃት ስላለበት ነገ አገኘችው የሆነ ነገር እንወስናለን ስናለን ብሮ በዳታ ነግሯታ ተማን ነው ብሩክና ሞገስ እንግዲህ በአንድ ተሆኑ ዝናንና ማህሌትን ያሸንፏቸዋል ማለት ነው እንግዲህ ብሩክና ቅድስት አንድ ላይ ሞገስና ብራም አንድ ላይ ይሆናሉ ማለት ነው።